የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት ታሳደጉት። ክርስቲያኖችን በጸና ልቦና የሚከራከራቸውን የሚጣላቸው ነበር። መጻፍትን አዘውትሮ ከመመርመሮ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነም በሞትም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአበስጦስ እጅ ተጠመቀ። ዲቁናም ሾሞ ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት እንደ መሾም ሲገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለውን እንድሪያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ህንጻ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ደንጊያም ሰሌላ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖሮ በዘመኑም ኢየሩሳሌም አሕዛብና አይሁድ ተመላች። ሰለጠኑባትም ክርስቲያኖች ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አህዛብ ይከለክሏቸው ነበር። በዚያ ዙሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበረ። በዚህም አባት ላይ ከዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብደበውታልና፣ በምድር ላይም ጎልትተውታልና፣ አጎሳቅለታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ለመነውን ሰምቶ በሰላም አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህ ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቀነ ጳጳሳት ሰብዓ አንደኛ የሆነ አባ ሚካኤል አረፈ። ይህም አባት ከተናሽነቱ ጀምሮ የምንኩስና ልብስ ሊለበስ ወደደ። በአስቄት ገዳም በአባ መቃርስ ቤተክርስቲያን ምንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መንኩሳትም ላይ አበምኔት ሆኖ ተሾመ። በዘመኑም ሁሉ መልካም ተጋድሎም በመጋደድ እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስቲገባው ድረስ ፍጹም ተጋርዶን በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት አራት ወር ኖረች። ለዚህ ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካምም በኋላ ሶስት የገዳም ሰዎች መርጦ ስማቸውን በሶስት ክርታስ ጻፉ። የክብር ባለቤት ጌታችንን ኢየሱስ ክርስቶስ ስም በአንዲት ክር ተጽፎ እያንዳንዳቸውን አሸጋው በመሰቢያ ውስጥ አኖሯቸው። ቻር ጠባቂ ሾሙላቸው ዘንድ ኤጲስቆጶሳቱ እና ካህናቱ እስከ ሶስት ቀን ድረስ እየጸለዩና እየተቀደሱ እግዚአብሔርን በመማለድ ኖሮ። ከሶስት ቀኖች በኋላም አንድ ታናሽ ብላቴና ጠርተው ከእነዚህ ከሶስቱ ስሞች አንዱን አንስተ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠ አውቀው ይገባል ይገባል ይገባል እያሉ ለጵጵስና ሹሙት። እሱም በሹሙቱ ላይ ሆኖ እንደሚገባ በመልካም አመራር ሰራውን መራ። የሚጽፈለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበረ። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ህዝቡን የመከራቸውና የገሰጻቸው ነበር። እግዚአብሔርን ይፈሩት ዘንድ ንጹሐ ነፍስ፣ ንጹሐ ልቦና ያለው ሆነ። የዚህም ዓለም ጣዕም ያለው ምግብ አይሻም አይመኝም። ክብሩም ቢሆን ወይም ጥሪቱም ለድሆችና ችግረኞችን አስቦ የሚጸውታቸው ነበር እንጂ ከእነርሱም የሚተርፈውን ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም ከዚያም የሚያንስ ነው እንጂ። በሰላም በፍቅር አረፈ። በረከቱን ከእኛ ጋር ለዘለም ትኑር አሜን። በዚህ ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህ ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህም ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር ምንም በምን አይላዩም ከራትም በአንዲቱ ቀን መርቄና ጉስፈር ነበጉዱድ ወደሚባል አገር ለንግድ ሄደው ሰው በሌለበት በረሃ ውስጥ አምስት ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው፣ ከእርሱ ጋራም አርባ ልጥር ወርቅ ነበረ። በጎዳና በጉዞ ላይ እያሉ ለሞት የሚያደርስ ደዌ መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያ ልጅ ከባሪያ መርቄ ከኔ ያለ በጥቁር በቅሎ የተጫነ አርባ ሊጥር ወርቅ ለአንተ ይሁን። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር በላይ፣ መንግሥተ ሰማያትን ተሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመሮቼ አይሁን ብያለው። ይህን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምንሞትበት ጊዜ አትንካኝ፣ ግን አርባ ልጥር ወርቅ እንደተጫነ ከበቅሎ ጋር ወስደ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌቴ ኢየሱስ ክርስቶስ በእጁ ስጠው። ድርጆቼ እንዳትሰጥ፣ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፋድም እንዲህ ብሎ መለሰለት፦ አንተ ራስ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? ነየ ወደ ሰማይ መጥቼ ሊሰጠው ይችላል ለሆነ። መርቄም እንዲህ አለው፣ ወደ ቤተክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቄ ለመሞት ሲቀረብ ራቅ ብሎ በመቀመጥ ጉስፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክትን የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በስጋ ላይ ሶስት ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። ሁለት አንበሶችም መጡ፣ ምድርም ቆፍሮ ቀበሩት። ጉዝፋርም የተነሳ የመርቄን ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያን በደረሰ ጊዜ የቤተክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄን ዳሎ ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉስፋራ ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጅ መርቄን ዳማለኝ እጅ በእጅ እሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሄዶ ወደ ቤተክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውን ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ ኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃን ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ፣ መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉስፋር ከዚህ ለምን ቆም ካለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ሌላ እንዳትሰጥ ብሎ እንዳማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ፣ አለው ጉስፈርም ሰገደ ደብዳቤውንም ሰጠው። የተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ወይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። አባል አርባ ልጥር ሆኖ፣ ጉስፈርም ለቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም ሰባ አምስት ነፍስ ሆኑ። ኃጢአተኛው በነሳ ተመልሶ መዳኑን እንጂ መሞቱን